አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ከኢቱ ቤተሰብ እንዴት ናችሁ? ደህና ናችሁ? ከኔጋው ላይ አልሐምዱ ልላ። ዛሬ ደግሞ በጣም ገራሚ ገራሚ የሆነ የሚያምር የአልጋ ልብስና ትራስ ልብስ ይዤላችሁ ቀርብ ያለው በጣም ነው የሚያምረው። አሁን አንድ እህቴ አዲስ አበባ አዛኝ ነው በጣም ነው የሚያምረው። እንደምታዩት ዋው ነው የሚያስብለው። ማለት ማች ናቸው። ትራስ ልብሱም አልጋ ልብሱም በጣም ነው የሚያምረው። የቢኮክ አልጋ ልብስ ናቸው። በጣም ያምራል እንደምታዩት ማለት ነው። በጣም በጣም ነው የሚያምረው እና እናንተም እንግዲህ ሰብስክራይብ ና ላይክ ሼር እያረጋችሁ ቻናሌን አሳድጉልኝ ይላችኋለሁ። ማዘዝ ከፈለጋችሁ ባዩ ላይ ቁጥሬን አስቀምጭላችኋለሁ፣ እዘዙኝ ይላለሁ። ኢትዮጵያ ውስጥ የትም ቦታ አልካለሁ። ሩቅ ሀገርን በትራንስፖርት ቅርብ ሀገርን ራሴ በማድረስ እሰራለሁ እላችኋለሁኝ ወዶቼ ከእናንተ የሚጠበቀው ማዘዝ ብቻ ነው። እና በጣም ነው ገራሚ ገራሚ የሆኑ ትራስሊፕቶች አሉ። እንደምታያቸው በጣም ነው የሚያምረው። በጣም ያምራል። ጨረር አሰራር ነው። በጣም ያምራሉ። ከእናንተ የሚጠበቀው ማዘዝ ነው። የፈለጋችሁ አይነት ከረል አላቸው፣ ከረል አላቸው። ይኸውን ጎልድ ከረል ነው። በጣም ነው የሚያምረው። ጎልድ ነው። ወደ አዲስ አበባ ነው የሚሄደው። የአረፋ ትዕዛዝ ነው። እናንተም እንግዲህ ሰብስክራይብ እና ላይክ ሸር እያደረጋችሁ ተባበሩ እላቸዋለሁኝ። ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ።